ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ምእመናን ምእመናት፣ የተዋሕዶ ልጆች በእግዚአብሔር ስም እንደምን አደራችሁ እንደምንስቆያችሁ እንኳን ለዚች ለሶስተኛዋ ቀን አደረሳችሁ አደረሰን። ሶስተኛ ቀን ስንል ጌታ ለተነሳባት ለሶስተኛዋ ቀን ማለት ነው። ዛሬ ሰኝ ማክሰኞ ነው። ቀኑ ማክሰኞ ሲሆን ስያሜው ደግሞ ቶማስ ተብሎ ይጠራል። እንደ ቤተ ክርስቲያናችን አቀማመጥ ዛሬ ማን ነው ተብሎ የሚጠራው የዛሬው ቀን ማክሰኞ ሳይሆን ቶማስ ነው የሚባለው። ትናንት ሰኞ ማይዶት ብለናል። ዛሬ ደግሞ ቶማስ ነው የሚባለው። ይሄ እንግዲህ ያው ቤተ ክርስቲያን በራሷ ያስቀመጠችው አቀማመጥ ነው፣ ወይንም ሊቃውንት የሰሩልን የወሰኑልን ስርዓት ነው። ስርዓት ማለት ያው ቤተ ክርስቲያን የምትተዳደርበት ሳይሆን፣ በዓላቱን እንዴት ማክበር እንዳለብን ማለት ነው። በዓላቱን ከትንሳኤው ጋር አያይዘን እንዴት ማክበር እንዳለብን አባቶቻችን ያስቀመጡልን ይወሰኑልን ነው። በዚህ ሰዓት ቶማስ ብለን እናከብረዋለን። ቶማስ እንዴት ተብሎ ዛሬ ሊሰየምለት ወይንስ ይህ ቀን በቶማስ ስም እንዴት ሊጠራ ቻለ ሲባል ቶማስ ከአስራ ሁለቱ ሐዋርያት አንዱ ነው። ከአስራ ሁለቱ ማለት ሳይሆን ከአስራ አንዱ አስራ ሁለተኛው ይሁዳ ነው፣ ክዷል። እሱ የለም በቁጥር በዚህ ዘንድ በሐዋርያት ውስጥ አሁን እሱ ቁጥር የለውም። አስራ አንዱ ናቸው። ከአስራ አንዱ ደግሞ ማን ነው? ቶማስ ነው። በዕለተ ትንሣኤ ጌታችን ኢየሱስ ክርስቶስ በሦስተኛው ቀን ሲነሳ የነበሩት ትንሣኤውን ያዩት አስሩ ሐዋርያት ናቸው። አስራ አንደኛው ቶማስ አላየም። እና ደግሞ ቅዱሳት አንስት አይተዋል። በዚህን ሰዓት ቶማስ ስላልነበረ የጌታን ትንሣኤ ቶማስ ያየው ወይንም የጌታን ትንሣኤ ያወቀው መቼ ነው? በሳምንቱ እሁድ ጌታ በተነሳ በስምንተኛው ቀን ማለት ነው። በስምንተኛው ቀን መድኃኒታችን ኢየሱስ ክርስቶስ በዝግ ቤት ገብቶ ሰላም ለኩልክሙ ብሎ እንደምን አላችሁ፣ ሰላም ለእናንተ ይሁን ሲላቸው በዝግቤት ስለገባ ተጠራጠሩ። በተለይ ቶማስ በትንሣኤ ስላልነበረ የትንሣኤ ስላልነበረ ተጠራጠረ፣ ምታት ነው አለ። በዚህን ሰዓት መድኃኒታችን ኢየሱስ ክርስቶስ ርእዩ እደውየ ወእገርየ የተወጋው ጎኔን የተቸነከረው እጄን እግሬን አይታችሁ እመኑ አላቸው። ቶማስ ዳሶ አይቶ አምኗል፣ በጊዜው ስላልነበረ ማለት ነው። በዚህን ሰዓት የጌታን ትንሣኤ አይቷል። እንግዲህ ከዚህ ላይ ቶማስ በዕለተ እሁድ በሳምንቱ ወይንም በስምንተኛው ቀን የጌታን ትንሣኤ ካየ በዓሉ ወደ ኋላ መጥቶ በሦስተኛው ቀን ለምን ተከበረለት? በዚያው በዕለቱ ለምን አይከበርለትም ነበር ሲባል አባቶቻችን ምስጢርን ከምስጢር ጋር አያይዘው አስቀምጠውልናል። ምስጢርን ከምስጢር ጋር አያይዘው ምሳሌ አሁን የቶማስን በዓል ዛሬ ስናከብር ቶማስ ማስተማሩን ወይንም መከራ መቀበሉን እረፍቱን አይደለም ከጌታ ትንሣኤ ጋር ያለውን ታሪክ ነው የምንናገረው፣ ከጌታ ከትንሣኤው ጋር የተያያዘውን ቶማስ በጊዜው አልነበረም፣ በሳምንቱ አይቷል። ያን በሳምንቱ ያየውን የጌታን ትንሣኤ ወደኋላ አምጥተን በሦስተኛው ቀን እንድናከብር እንድናወሳ ቤተ ክርስቲያን እንዲትመሰክር እንዲትናገር አስቀምጠውልናል። በሦስተኛው ቀን እንዴት ሆነ ሲባል ው ምስጢር ከምስጢር ነው ብያችኋለሁኝ። ሐዋርያት የጌታን ትንሣኤ ያዩት በሦስተኛው ቀን ነው መድኃኒታችን ኢየሱስ ክርስቶስም የተነሳ በሦስተኛው ቀን ነው በሦስተኛው ቀን ሲነሳ ዕለቱን ሐዋርያት ትንሣኤውን አይተዋል ከሐዋርያት ደግሞ አንዱ ማን ነው ብያለው ቶማስ ነው በጊዜው ባይኖርም ቶማስ ሐዋርያት በሦስተኛው ቀን የጌታን ትንሣኤ ስላዩ ጌታ በተቀበረ ማለት ነው ወይም በሞተ በሶስተኛው ቀን ተነስ ተነስቷል ያን ትንሣኤ በሶስተኛው ቀን ሐዋርያት ካዩ እርሱም ደግሞ በሳምንቱ እሁድ ቢያይም በዓሉ ግን በሦስተኛው ቀን እንዳየ ሆኖ ይነገርለታል፣ ሲሉ በሦስተኛው ቀን አድርገው ሐዋርያት በሦስተኛው ቀን የጌታን ትንሣኤ አይተዋል። ቶማስም ደግሞ በዓሉ በሦስተኛው ቀን በሳምንቱ እሁድ ያየው በሦስተኛው ቀን እንዳየ ሆኖ መነገር አለበት ሲሉ አባቶቻችን የቶማስን በዓል በሦስተኛው ቀን እንዲነገር ያደረጉት በዚህ ምክንያት ነውና ዛሬ ቶማስ ብለን እናከብራለን ማለት ነው። የዛሬው የዛሬዋንላት